እንደተረዳው ታውቃላችሁ የሰው ልጅ ማለት ነው የፈለገ ፈተና ቢበዛበት የፈለገ በደል ቢበዛበት የፈለገ በሽታ ቢጠናበት የፈለገ እራብ ቢበዛበት እግዚአብሔር ካልፈቀደው እንደማይሞት ነው የተረዳሁት። ይህንን ፎቶ ሳይ ማለት ነው ይህን ፎቶ ሳይ ማለት ነው። አንዳንዴ ታውቃላችሁ እግዚአብሔር ስራው ድንቅ ነው። እኛን ሰዎችን ማለት ነው እኛን ሰዎችን ማዳን ሲፈልግ ከየት ቦታ ብንሆን ከእሳት ጉድጓድ እንኳን ቢሆን ያወጣናል ማለት ነው። ከእሳት ጉድጓድ ቢሆን ያወጣናል እግዚአብሔር እኛን ማዳን ከፈለገ፣ ወይም ደግሞ እኛ እድሜ ካለን። በነገራችን ላይ ማለት ነው ብዙ ጊዜ እኛ የማንረዳው ነገር ማለት ነው እግዚአብሔር ጸሎተኛ ተሆንን እግዚአብሔርን ፈሪ ከሆንን ስንቶቻችንን እድሜ እንደሚጨመርልን የምናውቅ? እግዚአብሔር እኮ እግዚአብሔርን በደንብ ካገለገል ነው እግዚአብሔርን ከፈራ ነው፣ መልካም ስራዎችን ካደረግ እግዚአብሔር እድሜ እንደሚቀጥልልን ስንቶቻችንን የምናውቅ? እግዚአብሔር እድሜ ይቀጥላል። የእውነቴ ነው የምላችሁ። ጸሎተኛ ከሆናችሁ ሰው አክባሪ ከሆናችሁ እግዚአብሔርን ፈሪ ከሆናችሁ የእግዚአብሔርን ህግጋቶች የምታከብሩ ከሆነ እግዚአብሔር እድሜ ይጨምራል፣ እድሜ ይቀጥላል። ይህንን በደንብ አድርጋችሁ እግዚአብሔር ነው የምላችሁ እኔ በጣም እርግጠኛ ከሆነ ሰው ስለሰማውኝ ነው ማለት ነው። እና ጸሎት የሚያደርግ ሰው እግዚአብሔር እድሜ ይቀጥልለታል። አሁንም ይሄንን ፎቶ ሳይ ማለት ነው በጣም ነው የገረመኝ። እግዚአብሔር በቃ እውነት ነው የምላችሁ እግዚአብሔር አንድን ሰው የእግዚአብሔር ፍቃድ ከሌለበት ወይም ደግሞ ያ ሰው የሚሞትባት ቀን ካልሆነች አይሞትም። በቃ የፈለገ ቢሰቃይ የፈለገ መከራ ቢበዛበት የፈለገ ሀዘን ቢበዛበት የፈለገ ነገር ቢደርስበት እግዚአብሔር ካልፈቀደ የዛ ሰው ነፍስ አታልፍም። አስቡት እንግዲህ ይሄ ልጅ የመጀመሪያውን ፎቶ ስታወትና ሁለተኛ ላይ ፎቶ ስታወት አስቡት ያለውን ልዩነት ማለት ነው። ማን እንዳስታወስኩ ታውቃላችሁ? አባታችን ቅዱስ ዳዊት እንግዲህ ኮስማና የተባለና አባቱ እስከሚረሳው ድረስ ልጅ አለኝ ወይ ብሎ እንዴ እሱ ልጅ አለኝ እንዴ ብሎ እስከሚያስብ ድረስ እንግዲህ አስቡ። አንዳንዶቻችን በቤተሰቦቻችን እንናቃለን፣ በጓደኞቻችን እንናቃለን፣ በዘመድ አዝማድ እንናቃለን። ግን ልብ ብላችሁ አይታችሁ ከሆነ ማለት ነው የተናቀሰው ነው እላይ ደርሶ የምታገኙት የተናቀሰው ሁሌም የበላይ ነው። እግዚአብሔር ነው ብላችሁ በሰዎች ዘንድ ንቀት የሚመጣባችሁ ከሆነ በሰዎች ዘንድ መገፋት የሚመጣባችሁ ከሆነ እናንተ ታላቅ ናችሁ በእግዚአብሔር ፊት ማለት ነው እግዚአብሔር ነው የምላቸው። አንዳንድ ሰዎች በቃ የሆነ ሰውን የማንቋሸሽ ስራቸው በጣም ከባድ ነው። ማለት በቃ የሆነ ሲጣሏችሁ እንኳን ራሱ የሆነ ቅስማችሁን የሚሰብር ነገር ነው የሚናገሯችሁ ማለት ነው። እናንተን ዝቅ አድርገው፣ በቃ እናንተን ዝቅ አድርገው ነው የሚናገሯችሁ ማለት ነው። ስለዚህ በሰዎች ዘንድ ዝቅ ስትሉ በእግዚአብሔር ዘንድ ከፍ እንደምትሉ ማወቅ አለባችሁ ማለት ነው። ሌላኛው ደግሞ በዚህ አጋጣሚ መናገር የምፈልገው ነገር ብዙዎቻችን ልብ የማንለው ነገር ማለት ነው። ብዙዎቻችን ልብ የማንለው ነገር ምን መሰላችሁ? በተለይ በተለይ አረብ ሀገር ያለን ልጆች ማለት ነው አስራት ወይም ደግሞ የቤተ ክርስቲያን የአስራት ብር ስታወጡ፣ ብዙ ጊዜ ከተመለከትኩት ነገር ልንገራችሁ። ከኔ ጀምሮ ነው የምነግራችሁ እኔም እንደዛ ነበር አሁን ግን ተቀይር ያለው እግዚአብሔር ይመስገን እድሜ ላባቶች እድሜ ላባቶች ተቀይር ያለው ማለት ነው ብዙዎቻችን የአስራት ብር ስናወጣ ልብኔን ብር ነው የምናወጣው እስኪ ስንቶቻችንን ልብኔን የምንቀበለው ሁላችንም በዶላር ነው የምንሰራው የአስራት ብር ስናወጣ ግን በልብኔን ብር ነው የምናወጣው ለምን ለምሳሌ ቃየልና አቤልን ተመልከቱ ቃየል ምንድነው ያደረገው እግዚአብሔር አይበለውም ብሎ ከግርዱ ወይም ደግሞ ከድብስብሱ አስራት አወጣ። ግን እግዚአብሔር አዘነበት። እግዚአብሔርም የእሱን እንትን አልተቀበለውም፣ የእሱን መስዋዕት አልተቀበለውም ነበር ማለት ነው። ቃየ ቃየልን ማለት ነው። አቤል ምን አደረገ? የሰበውን በግ በጣምም ያልጨረጨ ሰውን መካከለኛ ላይ ያለውን በግ ሰውዋለት። የአቤል መስዋዕት በእግዚአብሔር ዘንድ ደረሰች ማለት ነው። የቀይል ግን እግዚአብሔር ፊት አልደረሰም፣ ተቀባይነት የለውም። እና እኛ የምንወደውን ነገር እናድርግ ማለት ነው። በተለይ አስራት ስናወጣ ዶላር የሚከፈለን ከሆነ ዶላር እናወጣ። እግዚአብሔር ነው የምላችሁ። አንዳንድ የጥቃቅን ነገር ብለን የምናስባቸው ነገሮች ዋጋ ያስከፍሉናል። ምክንያቱም እግዚአብሔር ንጹሕ አምላክ ነው፣ ፍጹም አምላክ ነው። ስለዚህ ንጹሕ ነገር ነው የሚገባው ለእግዚአብሔር ማለት ነው። እና ለማንኛውም ካጠፋው ይቀርባሉኝ። ግን ይሄ ፎቶ በጣም ስላስገረመኝ ነው። በጣም ስላስገረመኝ ነው ማርያምን። የፈለገ ነገር ቢሆን ሰው ቀኑ ካልደረሰ አይሞትም፣ እግዚአብሔር ነው የምላችሁ። በፈተና ያለፈ ሰው ደግሞ ሁሌም ጠንካራ ነው። ብዙ ጊዜ የፈተና ያልደረሰብን ሰዎች የሆነ ችግር ሲደርስብን ምንድን ነው የምንለው? ሞቼ ባረፍኩት፣ ራሴን ባጠፋው በቃ እንዴት ነው የምኖረው? ለምን ፈተናን አናውቀውማ። በፈተና ያለፍን ሰዎች ግን ምንድነው የምናደርገው? የሆነ ነገር ሲመጣብን እግዚአብሔር ይመስገን፣ ለበጎ ነው፣ አንተ የፈቀድከው ስለሆነ ነው እንላለና፣ ምክንያቱም በፈተና ነው ያለፍነው። ፈተናን እንዴት ማለፍ እንዳለብን እናውቃለን ማለት ነው። ስለዚህ ምንም ነገር ሲመጣባችሁ እግዚአብሔርን አታማሩ። እግዚአብሔር ይመስገን፣ አንተ የፈቀድከው ነው የሚሆን ብላችሁ አመስግናችሁ የመጣውን በጸጋ መቀበል ነው ማለት ነው። እና ቤተሰቦች ከተመቻችሁ ላይክ ሸር አድርጉልኝ። የኔ ይሄ ፎቶ በጣም ስላስገረመኝ ነው ማለት ነው። ምክንያቱም እግዚአብሔር ሰውን አይረሳም፣ እግዚአብሔር ነው የምላችሁ። እግዚአብሔርን ሰውን አይረሳም፣ ይዘገያል እንጂ፣ በተስፋና በትዕግስት መጠበቅ ደግሞ የኛ ፈንታ ነው።